ሱፍራ ከነረከቦቱ ሀፍዳ፣ ሰሀን ባለ አምስት አበባ ሰሀን፣ እንዲሁም ሲኒ በሁለት አይነት፣ የልብስ ባስኬት፣ የሽንኩርት መደርደሪያ ባስኬት፣ የእቃ ማንጠፍጠፊያ ባስኬት፣ የውሃ ማሞቂያ ፔርሙስ፣ ማዕደን፣ የፋፎ ሰሀን፣ ትሪ፣ ጆክ፣ ሱፍራ መክተፊያ፣ የቦፌ ቁርጥራጭ ሙልጭ በሁለት አይነት፣ ሙቀጫ ብረት በብረት ከነ ልጁ የቁርጥ ሰሃን በሁለት አይነት፣ ማይካ ሰርቪስ፣ መጥበሻ፣ የሾርባ ኮብ ማማሲያ ብረት ድስት ሳቺ የጁስ መፍጫ በረዶ ኮምፕሌት ማስታጠቢያ የሰንቡሳ መዳመጫ ብረት ድስት አንድ በ የሚሰራ። እዚህ ጋር ደግሞ ስንመጣ አራት ብርድ ልብስ 3 12 አራት ኪሎ ተኩል አንዱ 12 ኪሎ የማን ነው የት ነው ስንት ነው ዋጋውም እያላችሁ ነው። ከነ ዋጋው ማሳውቃችሁ ነው የሚሆነው። ቪዲዮን ላይክ እና ሼር እያደረጋችሁ ሰብስክራይብ እያደረጋችሁ እስከመጨረሻው ተከታተሉ። ከነ ዋጋው ምንግራችሁ ነ መሆ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ካልድ እንድ መርየም ቻናል ቤተሰቦች እንዴት ናችሁ? እኛ በጣም ደህና ነን። ከሰሞኑ እንግዲህ በካልድ እንድ መርየም ቻናል ጠፋ ብለናል። መርየም ወልዳ አራስ ስለነበረች ወደ ስራ ስላልገባች ነው ማለት ነው። ዛሬ እንግዲህ ሙአሚር በካልድ እንድ መርየም ቻናል ብቅ ብያለሁ ማለት ነው። ይሄ እቃ እንግዲህ የእህታችን ተምሬ ትባላለች፣ የአቀስታ ልጅ ናት። አዛኝ ያው ከረመዳን በፊት ያዘችኝ እቃው ተገዝቶ ተቀምጦ ነበረ። ወቅታዊ ዋጋው ነው አሁን ላይ የምነግራችሁ ማለት ነው። እያንዳንዱ ከነዋጋው ማሳውቃችሁ ነው የሚሆነው። እንደምትመለከቱ እንግዲህ እዚህ ጋር ከረከቦት እንጀምራለን። እዚህ ጋር እንግዲህ ጥበብ ረከቦት አለን የራሱ የሆነ አክሰሰሪ ያለው ሁለት ሺህ ብር ነው። እዚህ ጋር ደግሞ ሱፍራ አለ፣ ዶቃ በነጭ የሚያምር ሱፍራ አለ፣ ባለኳስ የሚባለው ነው። እሱም አንድ ሺህ ብር ነው ማለት ነው። እዚህ ጋር ደግሞ ሐፍዳ ሳህን ከነ ማንካው አለች። እሷም ደግሞ 3500 ብር ነው። እዚህ ጋር የልብስ የዕቃ ማንጠፍጠፊያ 180 ብር፣ የሽንኩርት ባስኬት 650 ብር፣ የዕቃ ባስኬት 650 ብር። እዚህ ጋ ባለ አምስት ተደራራቢ አበባ ሳህን አምስተኛው የት ነው? ማአሚር አለ ውስጥ ላይ ነው፣ ስላልፈታው እንዳይፈታታባት ብዬ። ባለ አምስት አበባ ተደራራቢ ሳህን ወቅታዊ ዋጋው 4600 ብር ነው ማለት ነው እንግዲህ እንደምትመለከቱት የሷ ትንሽ ቆየት ብሏልና በ3600 ብር ጊዜ ነው ገዝቼ ያስቀመጥኩት፣ ይሄ ባለአበባ ሳህኑ ማለት ነው። አሁን ላይ ግን ለምትፈልጉ ያው 4600 ብር ገብቷል። እዚህ ጋር ጥበብ ሲኒ 12 ፍሬ አለ፣ 1400 ብር። ትሪ አለ እዚህ ጋር፣ ባለ ሳንቲሙ ትሪ ማለት ነው። ሁለት ትሪ፣ እሱም 800 ብር ነው። የውሃ ማሞቂያ አለ 2000 ብር ነው ፔርሙስ 1 ሊትር እና 2 ሊትር አለ 1200 ብር እና 750 ብር ባለ አምስት ተደራራቢ ኢታል ድስት የሀገር ውስጥ ድስት ነው ኢታሊያ ብዙውን ጊዜ ታቁታላችሁ ይሄ ድስት 3300 ብር ሳቺ የጁስ መፍጫ ሳቺ የጁስ መፍጫ ባለ ሁለቱ ጆክ ነው 5000 ብር ኮምፕሌት በረዶ 2500 ብር እዚ ጋር የእጅ ማስታጠቢያ ከነጆ ኳለ 200 ብር። የአሳንቡሳ መዳመጫ 600 ብር። አንድ በግ የሚሰራ ድስት አላት 10 ሺህ ብር ነው። እዚ ጋር ደግሞ ሰራሚክ ሲኒ 2800 ብር። አንድ ደርዘን የሾርባኮ ባለ ግማሽ ደርዘን ግማሽ ደርዘን አንድ ሺህ ብር። እዚ ጋር ደግሞ የእንጨት ማማሳ ያለ 300 ብር። መጥበሻ አንድ ትልቁ ነው አንድ ሺህ ብር። እዚ ጋር ባለ 3 ማይካ ሰርቪስ እሱም 850 ብር። 2 ሊትር ባላር 850 ብር። የሩዝ ሰሃን አላት እዚህ ጋር እንደምትመለከቱት ሁለት ፍሬ የምታምርናት 180 ብር ሂሳብ። የቁርጥ ሰሃን ባለአበባ በሁለት አይነት አድርጌላታለሁኝ። እሱም 100 100 ብር 100 100 ብር 12 ሺህ 200 ብር ማለት ነው። እዚህ ጋር ደግሞ የሚያማምሩ ጋቢ ለሚኔ ወይም ደግሞ ሙልጭ ይባላሉ በጣም ቆንጆ ናቸው። እነዚህ ልብ ቅርጽ ያላቸው ሺ አምስት ሺ አምስት መቶ ብር ነው የገዛሁላት። እዚህ ጋር ደግሞ አንድ ሌላ ሙልጭ አለ አንድ ሺ ብር ማለት ነው። እዚህ ጋር ደግሞ ለየት ያለ አስራ ሁለት ኪሎ ነጥብ ሰማንያ ይላል እያያችሁት ነው። አስራ ሁለት ኪሎ ነጥብ ሰማንያ ብርድ ልብስ ቱሩላብ እሱም አምስት ሺ ብር። እዚህ ጋር ደግሞ ቱሩላብ ብሎ አራት ኪሎ ተኩል ሶስት ፍሬ ያላት አራት አራት ሺ ብር። አራት ኪሎ ተኩል ሶስት ፍሬ ብርድ ልብስ አራት አራት ሺህ ብር አንድ ብርድ ልብስ 12 ኪሎ ተኩል አምስት ሺህ ብር። ሙልጭ አንድ ሺህ ብር። ሙልጭ ሺህ 500 ብር ሁለት እዚህ ጋር ደግሞ የብረት ሙቀጫ ከነ ልጁ 550 ብር 550 ብር። እዚህ ጋር ደግሞ የምግብ ሱፍራ 300 ብር። የሽንኩርት መክተፊያ 300 ብር። እዚህ ጋር ደግሞ 12 ፍሬ የቁርጥ በትራስ ልብስ አይነት አሰርቼላታለሁ አንዱ በመቶ ብር ሂሳብ ነው። እዚ ጋር የቱርክ ጆክ የሚባለው ምርጥ ጆክ አድርጌላታለሁኝ አራት ኩባያ ያለው እሱም አንድ ሺ ስድስት መቶ ብር። እዚ ጋር የቁርጥ እንጀራ ማስቀመጫ ትልቁ ነው፣ አምስት መቶ ሀምሳ ብር። የፋፎ ማስቀመጫ ማቅረቢያ ወይም ያትክልት እሱም አራት መቶ ሀምሳ አራት መቶ ሀምሳ ዘጠኝ መቶ ብር። እዚ ጋር ትልቅ ማዕደን አለ ሁለት ዶሮ የሚይዝ ማዕደን እንኳን በጣም ተወዷል። 2500 ብር ነው አሁን ላይ። የእሷ ግን ቆየት ስላለ ወላ በ350 ብር ጊዜ ነው የገዛላ ያ ተገዝቶ ስቅ ውስጥ ተቀምጦ ስለነበረ ነው። እንግዲህ እንደምትመለከት የእህት ተምሬ እቃ አጠር መጠን ያለች ናት፣ አጭር ናት። ሰባ ስንት ሺ ብር ነው የጨረሰው ትንሽ እቃ ናት። ያው ቆንጆ ናት ግን አጠር መጠን ብላ ቤት እቃ ነው ይላታለሁ። እንግዲህ እንሻላ ወዳችሁ ፈቅዳችሁ ስለተከታተላችሁኝ ከልብ አመሰግናለሁኝ። አጠር መጠን ያለች ስለሆነች በጣም ወድጃታለሁ። ምርጥ ምርጥ እቃን የገዛሁላት እንሻላህ እሷም እንደምትወደው ተስፋ አደርጋለሁኝ። ይህንና መሰል ነገሮችን ማዘዝ ለምትፈልጉ እዚህ እስክሪን ላይ በሚቀመጠው ስልክ በዋሳብ በቴሌግራም እንዲሁም በኢሞ መስመራችን ታናግሩናላችሁ። ሰሞኑን ሌላም ሰርፕራይዞች አሉ ይዘን የምንመጣ ነው የሚሆነው እቃውን ከነዋጋው ነግሬያችኋለሁኝ። ቪዲዮ እስከ መጨረሻው ተከታተሉ እንግዲህ